የጋሪ ወሮ በዓል በሽናሻ ብሔረሰብ ዘንድ የዘመን መሻገሪያ በዓል በመሆኑ ይቅርታን፣ መረዳዳትና ምስጋናን ለፈጣሪ በማቅረብ የሚከበር በዓል ነው። የዘንድሮው የጋሪ ወሮ በዓል በአሶሳ ከተማ መከበር ጀምሯል። በበዓሉ ላይ የተገኙት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ ሻሊያሰን የጋሪ ወሮ በዓል ለትውልድ እንዲተላለፍ ትኩረት ተደርጎ እንደሚሰራ ተናግረዋል። ይሄ እንደዚህ ተሰብስበን ስናከብረው በዋናነት እስቱን ጠብቆ ለትውልድ ለማሻገር ነው። ስለዚህ የዛሬው በዓል ደግሞ ሌላ ለየት የሚያደርገው የሽናሻ የባህል ማዕከል በብዙ ጊዜ ሲጠየቅ የነበረበት አሁንም ምላሽ አገኝቶ ከዛ በኋላ ብሔረሰቡ በሚያምንበት የባህል ማዕከል ግንባታ አድርጎ የብሔሩን እሴት የብሔሩን የተለያዩ አጠቃላይ የሚሰራበት መንገድ ምላሽ ያገኘበት ነው። በባህልና ስፖርት ሚኒስቴር የባህልና የቋንቋ ልማት ዘርፍ ሚኒስቴር ዴዕታ ወይዘሮ ነፊሰል ማህዲ በበኩላቸው የጋሪ ዎሮ በዓል ማህበረሰቡን በማስተሳሰር ትልቅ ድርሻ እንዳለው ጠቅሰዋል። የጋሪ ዎሮ በዓል የዘር የሃይማኖት፣ የጾታ፣ የብሔር ልዩነት ሳያደርግ አብሮ ከሚኖረው ማህበረሰብ ጋር በጋራ እየተከበረ የኖረ ባህል ሲሆን የህብረብሔራዊነት መገለጫ አካልም ነው። ባህሉ ከመከበሩ አስቀድሞ የተጣላ ካለ ተፈልጎ እርቅ እንዲፈጸም በማድረግ በአብሮነት የሚከበር ሲሆን በዓሉ ለዘላቂ ሰላም ግንባታ ትልቅ ፋይዳ ያለው መሆኑ መረዳት ይቻላል። የጋሪ ወሮ በዓል ማህበራዊ ግንኙነት እንዲጠነክር የጎላ ፋይዳ ያለው ሲሆን ትውፊቱን ጠብቆ ለትውልድ እንዲተላለፍ ትኩረት እንደሚደረግ የበዓሉ ተሳታፊዎች ተናግረዋል። የሽናሻ ብሔረሰብን የሚወክል የባህል አዳራሽ በአሶሳ ከተማ ለመገንባት ርዕሰ መስተዳደረሻ ሊያሰን የመሰረተ ድንጋይ አስቀምጠዋል። ለኢትዮጵያ ቴሌቪዥን ነስራዲን ሐሚድ ከአሶሳ